እንደ ጅዋ ጅዌ ሆኗል ነገሯ፣ ወደ ሞቀበት ነው ውሎና አዳሯ እያለ ነው ብሩኬ እንግዲህ፣ በቲክቶክ እየቀወጠ ፏፈሽ እያለ መጥቷል። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝ ትርፍርፍ ይበልልኝ እያልኩኝ እንግዲህ ቡራዬ ፏፈሽ እያለ ቲክቶክ ላይ እንደዚህ ምር ዝንጥ ብሎ ለሀይምዬ ምርጥ ሙዚቃ ጋብዛታል ጋብዟታል፣ እንግዲህ በጣም ታዋቂውና ተወዳጁ አርቲስት አብዱ ኪያር እንደ ጅዋ ጅዌ ሆኗል ነገሯ። በነገራችን ላይ በጣም ብዙ ትዝታ ነው ያለብኝ በዚህ ዘፈን፣ በጣም ነው የምወደው። በጣም ደስ የሚ ማለት ከአብዱ ኪያር ዘፈኖች በጣም የምወደው እና ደስ የሚለኝ ዘፈን እንደ ጅዌ ጅዌ ሆኗል ነገሯ ነው። እና በወጣበት ዘመንም ወጣቱ በቃ አብዶበታል ማለት ይቻላል። ቀውጦበታል። በጣም ደስ ደስ የሚል ጊዜያት ያሳለፉ ልጆች አሉ በዚህ ዘፈን እና ብሩኬም ደግሞ እንደ ዥዋዥቡ ይሆናል ነገሯ እያለ ነው። ቡራዬ ምንም ዥዋዥቡ የለም፣ ተረጋጋ፣ ግድ የለህም ሃይሚዬ አንተን ነው የምትወደው፣ አንተን ነው የምትፈልገው። ወዴትም ወደ ሞቀበት አትሄደም። ይህ ሞቃት ያንተና ያንተ እቅፍ ብቻ ስለሆነ ተረዳት። ደግሞ በቅርቡ መልካም ነገር ይፈጠራል። አዲስ ነገር ይፈጠራል። እናንተም አንድ ትሆናላችሁ። እኛም አጨብጫቢዎቹ ዳር እንቀራለን። በእናንተ መሀል የሚገባ አንድም ነገር አይኖርም። እናንተ ሁለታችሁ በፍቅር ትኖራላችሁ። ገና ተዋዳችሁ ማለት ነው እና አይዞክ ወንድሜ። ሀይሚሻዬም እንግዲህ ይህን ዘፈን አዳምጠሽ እንግዲህ ብሩኬን እንደምትረጅሁ ተስፋ አደርጋለሁ። ደናውኑ ልኝ ወዳችኋለሁ። የምር ግን ዘፈኑ ስሰማው በጣም ውስጤ ነው የተረበሸውና